ለምን ይቅርታ ምትለሽ? ለምን ደግሞ ትለይ? ምን እንዳጠፋችሁ? ኧረ እባክህ ያጠፋችሁ ጠፍቶ ነው። ለምን ብላ ይቅርታ ትበለኝ ነገር ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ቀን ያበደ ፕራንክ ይዘን እየመጣላችሁ ውድ ቤተሰቦቻችን። ሙላሪዬ እንግዲህ አንድ ጌም አለኝና እንግዲህ እንሰራለን ምናምን ብሎናል። እኔና ሰኒ ደግሞ እስኪ ይሄን ጌም ከተሰራ ይቀር እንግዲህ ዛሬ በራሱ በመጣው ሀሳብ ማለት ነው። ዛሬ ቤተክርስቲያን ሄደን እየተመለስን እያለን እንደዚህ ጌም ልንጫወት ነው፣ አሪፍ ጌም ነው ምናምን ጽፍ ያለው ምናምን ብሎናል። እና ስለዚህ እኛ ደግሞ እችን ነገር ተጠቅመን ወደ ፕራንክ ቀይረናታል። ፕራንክ እንዴት መሰላችሁ ቤተሰቦቻችን። ለማንኛውም ላይክ ያደረጋችሁ አድርጉባቸው ላይክ አድርጉ ቪዲዮን ከመጀመራችሁ በፊት ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደርጋችሁ። ቤተሰብ ሁሉ ቤተሰብ ወጭ ቪዲዮስ እስከመጨረሻ ሳዩት በጣም ያዝናናችኋል። ውይ በጣም በጣም ማለት ነው። ፕራንኮ እንግዲህ እኔና ሰኒ ልንጣላ ነው። በእንትኑ ገና ኢንትሮ እየተሰራ ያለ ነው የምንረብሸው ማለት ነው። ምክንያቱም እንግዲህ አስባችሁታል እሷ የባሌ እህት ናት፣ እኔ ደግሞ ሚስቱ ነኝ። እኔ ቀውጢ ላረገውን ለምዶ ምትረብሽ ልትረብሽ ነውና እዚህ ጋር ትሰቀላለ። ብቻ የማታደርገው ነገር የለም፣ እየጨማመርሽ በጣም እየጨማመርሽ ለእሱ ለአንቺ የሚያናድድ ነገር እንትን አድርጋለሁ። ግን እሱ ያው ዝሮ ሊቆጣም ስለሚችል፣ ለኔ ሚቆጣ ለማን ነው? ሊያብር የሚችለው እሱ፣ ይሄትናይ ለማንም እንኳ ማበር አይችልም፣ አያብርም። ነገር ግን በጣም የሚያናድድ ነገር ነው ለእሷ የማደርገው ቪዲዮ ልንሰራ ነው። አስቡት እንግዲህ ከዛ ቁነጠነጣለሁ እሱ ለራሱ ሊበሳጭብኝ ይችላል። አላውቅም እዚች እንግዲህ ሌላ ቦታ መሄድ አንችል እንጂ ነው ወይ ሶፋ ላይ ሰቀላለሁ፣ ወይ ደግሞ የሆነ አክት የመጨፈር ነገር ምናምን አድርጋለሁ። ብቻም መረበሽ ነው ቪዲዮ እንዳይሰራ። አንቺ ትረብሻለሽ ማለት ነው እንግዲህ ደግሞ እኔ ደግሞ ዋገጭ ኤፍሱን አታይም ነው መሆነው ለማንኛውም ማለት ነው እንዴት መሰላችሁ፣ አንድ ወንድ በሄቱና በሚስቱና ሄቱ ተጣሉ ማለት በጣም ትልቅ ፈተና ነው። ባይ ዘበጣም በተለይ ደግሞ ከባድ ሚስቱ ናት ነው ማለት ምን ማድረግ ይችላል? አስባችሁታል? በጣም ከባድ ፈተና ነው። ምን ፈት ነው። ዛሬ ለማንስ ሊያዳላ ይችላል? እንግዲህ ማለት እሷ የምታደርገውም ልክ አይሆንም። ቪዲዮ ልንሰራ ተዘጋጅተን እሷ ደግሞ እየረበሻ የማይሆን ነገር እያደረገኝ ነው አይደለ የእኔ መጫሁ ደግሞ ልክ ላይሆንም ይችላል። አላውቅም፣ ፍትሀዊ ሊሆንም ላይሆንም ይችላል ምን ሊያደረግ እንደሚችል እንግዲህ ቤተሰቦቼ አብረን ምናየ ይሆናል። እኛ እኔ እናሰን ይሆናል እንግዲህ በደንብ አድርገን እንሰራለታለን እንሰራለታለን። በጣም እየቀበጠብን ነው። በጣም እኔ ምንም እናሰጥቸው አላቅም አልቻል ነውም በጣም ከአን በኋላ ግን ፕራንኩ ይቀጥላል። እናቃጥለዋለን። በደንብ ተባብረን ማለት ነው። ፈልች እየጠነሰሰ የሚያድረው እናስቀምጠዋለን። መች ሰዓት እንደሚሰራ እሱ ብቻ። አሪፍ እንደሚሆን ተስፋ እናደርጋለን። ደግሞ በደንብ መቅበል ባህሪ ነው የምታሳዩ ሰኒ እንግዲህ እንዳይጠረጭ ደግሞ በየመሀል እንትን እያልሽ እሺ ገብቶሻል በጣም ዝም አይደለም ከዛ በመሀል ደግሞ ስልክሽን ስት ምናምን ገብቶሻል የሆነ ቲክቶክ ማድረግ ምናምን እኔ አብዳለው ማለት ነው ምክንያቱም በዚህ ሰዓት ብዙ ብለሽ ከቪዲዮ ውጭ የምታየው እንዳይመቃሽ አሁን ቪዲዮ ላይ እንዴት ታያለች እንዴት ንቀት እኮ ንቃም እኮ ነው ብታከብረ ይኖረ እንደዚህ ታደርግ ነበር የነገረኛ ሴት ለማንኛውም ውድ ቤተሰቦች ጌሙ ሲሰራ ፕራኳሮ ይሰራል ማለት ነው እ እንወዳችኋለን ጌሙ ምን እንደሆነ የሙደር ሀሳብ ነው የዛን የምታዩት ይሆናል ውድ ቤተሰቦቻችን እኛ እኛ መረበሻችን እንቀጥላለን እንወዳችኋለን ሰላም ሰላም እንዴት ናችሁ ድኛቻና ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት ሁሉም ሰላም ከእናንተ ጋር እንግዲህ እዚህ ጋር የሚታዩቸው ቆነጃጅቶች ዛሬ ቀን ልናቃጥላቸው ነው

እና ውድ የኛ ቻናል ቤተሰቦች፣ እዚች ጋ ስምንት ጥያቄዎች አሉኝ። ቪዲዮ ልስራ ወይስ

አልቀለልክም ክም ቦለ ነው። እዚህ ጋር እንዳልኳችሁ ያው ስምንት ጥያቄዎች አሉ። ይሄ ሚጥሚጣ እንደምታዩት ነው የመለሰ ሰው የመለሰ ሰው እንደገና እንደገና እንደገና ነው።

ሰላም፣ ሰላም እንዴት ናችሁ? እድኛ ቻናቤ ሰዎች ሰላማችሁ ብዝት ይበል።

ሰላም፣ ሰላም! እንዴት ናችሁ? እዲኛ ቻና ቤተሰቦች ሰላማችሁ ብዝት ይበል። እንደምታዩትኝ እዚህ ጋር ስምንት አባት ያረኩት ማለፊ

ትሸነፈርተሽ ነው። እኔ ምንም ከምንም ታገናኘው መጀመሪያ አርፈሽ ተቀመች፣ ጌሙን እንጀምረው። አዎ ጌሙን እንዳልጫወት እንድሄድ እንደወጣ ስለዚህ በስነሳት አርፈሽ ተቀመች። አዎ ጫወታለሁ፣ አሸንፋለሁ። እኔ ግን ሄዳለሁ፣ በእውነት ሄዳለሁ። አይመለከተኝ። ሰሩ ከሆነ ሰሩ። እኔ አሪፍ ጌም ጫወት

ተብር አይደለም ዞሮ ዞሮ እያበላሽ ያለ በቃ፣ ስለዚህ ወይም ተበላሽ ከሆነ እሷ ጋር ለመስራ ለስራ ስለዚህ ማለት ከገባች በኋላ ደግሞ

የሆነ ሰው ማገዝ መስራት የሚችል ከሆነ አብረን መስራት ጥሩ ነው። ከዛ ውጭ ግን መስራት ፍላጎት አለመኖር ይሁን የአሰራር ሁኔታ አለማወቅ ሊሆን ይችላል። ግብት እንዴት ነው ማታቆበናት? ከዚህ ስንት ጊዜ ሰርተናል። ምን ማለት ነው? በቃ ለምን ጥቀመጣለህ ለምን ቀና ብላ ይባል እንዴ ስንት ነገር ነው? ፊት አይታ ነው ለእሷ የተቆጣት ነበር። ቪዲዮ አታበላሽ ቅርተማ ተነግረት ማለት ይህ ይቅርታ ትበለኝ። መታ ለምን ይቅርታ የምትለሽ ጠፍቶ ነው? ጥራት ጥራት ነው፣ ይቅርታ ትበለኝ። ለምን ይቅርታ የምትለሽ? ታላቋ ማክበር የለባትም? ስራ ይቅርታ ይቅርታሽ ጥራት ነው። ይቅርታ ጠይቂ ለምንድን ነው ይቅርታም ጠይቂሽ? አንቺ ማን ስለሆንሽ ማን ስለሆንሽ? ቪዲዮ ቪዲዮ ከእንግዲህ ግን ምን ለምን አንቺ እንደዚህ ይቅርታ እንድንጠይቀኝ ጥራት አልኩህ እኮ ጥራት ሂድ። ለምንድን ነው ይቅርታ የማጠይቀኝ? ካሁን በኋላ እንዴት ነው እኔ የምታከብረኝ? ቅርታ ካል